መንገድ ላይ ካልጠብመሸም መሸም እንግዲህ ማለት መሀል ከተማ ከሆነ ሰው እንደዚህ፣ ማለት አሁን ቀለበት እያደረገላት ነው አይደል? እንደዚህ ላድርግልሽና ፎቶ እንነሳ። አጋጣሚ ከሆነ የተገናኙት እንዴት እሽ ትላለች? እንደ እሽ አትልም። ተነጋግረውበት ተደዋውለው ተመካክረው እና ብለው፣ እርግጠኛ ነኝ ልጅቷና ሰኢድ በደንብ ነው የሚታወቁት። በደንብ ስለሚተዋወቁ ነው አወራራቸው ራሱ የማይተዋወቅ ሰው እኮ አይመስሉም የማይተዋወቅ ሰው ጋ እኮ ያስታውቃል አይደል የፈለገው ተግባቢ ሁለተኛ ነገር ደግሞ ምንድን ነው ለእኔ ከሆነ እኔ አልመጣም ተስፋ እንቁረጥ ማለት ነው ሮዛ ጓደኛ ስለሆነች የመጣችው የመጣሁት ሁለተኛ ደግሞ ለጋር እዛ መጥቼ የምገዛው ምንም ምንትን ምለው የለኝም ማለት ነው በተረፈ ግን ያው ቪዲዮ ስለገረመኝ ነው እጀላችሁ የመጣሁት። እስካሁን አብራችሁ ስለ አንተ ዘንድሮ እኮ ያልተ የማይሰማ ጉድ የለም ማለት ነው። እንግዲህ ደሞ ሳይሄድ ደሞ ዛሬ ከየት ወደ የት እንደሄደ ለምባናቅም የማይሰማ ጉድ የማይነገር ጉድ የለም ማለት ነው። ሱመያ እንግዲህ ዛሬ ባይድካ ነው ተመልሳ መታለች ማለት ነው። ሰኢድ እንግዲህ ለማግባት ዝግጅት ላይ ነው ማለት ነው። እንግዲህ እንደምታዩት እንግዲህ ቤል ገዛ ሂዶ እንግዲህ ለማን እንደሆነ በማይታወቅበት እንግዲህ ለልጅቷ ቀለበት ይሁን የተስማሙን ነገር ይሁን ምን እንደው አይታወቅም። ቀንጫብ ያለ ቪዲዮ ላይ የገባ ፎቶ አለ ማለት ነው። እንግዲህ ውድ ተመልካቾች ከኛ የሚያመልጥ የለም እንግዲህ በቀጣይ ደግሞ የሆነ ነገር ይመጣል ብዬ አስባለሁ ማለት ነው። እንዴት ናችሁ? ሀባይቢ ሰላም ናችሁ ወይ? በያላችሁ በሰላማችሁ በዘተ በዘት ይበል እያልኩኝ እንግዲህ ሮዚ አርግጃለሁ እያለች ነው ማለት ነው። ከማን ነው ያረገዛችሁ? እንግዲህ ከማን እንደሚሆን እንግዲህ እናንተ ማወቅ አይ ማወቅ ያቅታችኋል ብዬ አላስብም። ከማን ጋር እንደነበረች ሰይድ ጋር ነበረች ማለት ነው። ምን እንዳለች ባይታወቅም እርጉዝ ነኝ እያለች ነው። ባለፈው ሱመያ ራሱ እየጠየቀቻችሁ ነበርና እርጉዝ ነሽ ወይ እያለቻት ነበረ። እንግዲህ እንደምታወት አሁንም ተናገረች ማለት ነው። አንዳንዴ አንዴ ምን መሰላችሁ ሱማያ ራሱ አሁን እያለች አለችው። ሱማያን ለማናደድ እየሄደ ያለ አሁን እሱ ቤት የገዛው ሳስበው ሳስበው እዛ ጋር ትመጣለችና እዛ ጋር ስትመጣ ያው አንድ ሰው ጋር ብታወራ ሌላ ሰው እሱን ጋር ይጠቁማል፣ እና እኔ ጋር ይጠቁማል ምናምን በሚል አስቦ መሰለ ማለት ነው ሰኢድ ይህንን ነገር ያደረገው። አላይክ ሼር ማረጋችሁን በነገራችን ላይ እንዳትረሱ ማለት ነው። እንግዲህ ሱመያ እንግዲህ መከታተሏን እሷም አላቆመችም ሰኢድም እንግዲህ አንድኛይቱን ሴት ስታባርበት ሌላኛይቱን ሌላኛይቱን ስታባርበት ሌላኛይቱ እሷም ስታሳድደው እሱም እያሳደደ እየፈለገ ያመጣል ማለት ነው። ሚዲያ ላይ ብቅ ያረጋቸውም በውስጥ እየሄደች ትጠይቃቸዋለች ማለት ነው። ፊት ለፊት ታጋፈጣቸዋለች ማለት ነው። ካሜራ እየደበቀች አንዴ ሽንቴልሽና አንዴ ደግሞ ይሄን ላድርግ አንዴ፣ ይሄን ላምጣ እያለች እንግዲህ ይዛችኋለች ማለት ነው። ይዛችኋለች እንግዲህ የማስጨነቅ ማለት ነው። አልሙሂም ሳይድ ምን አስቦ ባይታወቅም የሆነ ብቻ ሀሳቡ አሁን ላይ ያንን የለቀቀበትን ቪዲዮ ራሱ ለምን እንደሆነ ባይታወቅም፣ ሳስበው የለቀቀው መመሰላችሁ የሆነ ቅናሽ አለ እንደዛ አለ ምናምን ብሎ ሱመያ እንድትሄድለት እና ልክ እዛ ቅናሽ ቦታ ስትሄድ እሱ በማንኛውም ሰዓት ስልክ ይደወልለታል እየበረረ ወደ እሷ ጋር ይሄዳል ማለት ነው። እንደዛ አስቦ መሰለኝ ይሄን ነገር እያደረገ ያለው ማለት ነው። እና የሆነ እሷ ግን በቃ ብልጠቷ ብልጠት አይደለም ማለት ነው። አሁንም ተጠቀመችበት ማለት ነው። ምክንያቱም እኔ ጅል አይደለሁም አልሄድም ብላለች ማለት ነው። ሱመያ ራሱ እኔ ጅል አይደለሁም ከዚህ እዚያ ድረስ እሚሄደው እኔ ጅል አይደለሁም ብላለች ማለት ነው። የምር እኮ በዝና ነው ማለት ነው። ይሄን ያክል ግን እልህ ከመት ከሚያዙና ይሄን ያክል በዚያ ጥግ እሷም እሱን ከመከተል እሱም እሷን ከመከተል ያሉትን ነገሮች በችግራቸውም በውስጥ ፈትቶ ይህ እውነት ከሆነ ማለት ነው። ይህ እውነት ከሆነ እውነት ከሆነ ነው ወይስ አሁንም ድራማው ነው? ታስታውሱ ከሆነ የሆነ ጊዜ አምልጦ የወጣ ቪዲዮ ብዬ የለቀኩት እንደውም በጣም ብዙ እይታ ያደገኘ የሆነ ቪዲዮ ወጥቶ ነበር። እና በዛ ቪዲዮ እራሱ አይታችኋል ከሀዋ ጋር ማለት ነው ሀዋ ድራማው ላይ እንዳለችበት እና ሀዋም ከድራማው ጋር እንዳለች አብራቸው እንዳሉ ማለት ነው። ታውቋል። አልሙየም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንዲሁም ኮሜንት አስተያየት ማደረጋቸውን እንዳትረሱ ማለት ነው። አንዳንዴ ይነሳል፣ ይሄዳል፣ ይመጣል ማለት ነው። ያጋጠማለ እና አልሙየም እንግዲህ ሰኢድ በስተመጨረሻ የቤቲቷን ለሪል ስቴት ውስጥ ገብቶ እንግዲህ እዛ ደግሞ ጸሐፊዋን ወይም እንግዲህ አማካሪ የሆነችው ልጅ እንግዲህ አውርቶ ማለት ነው ወደ ትዳር ሊገባ እንደሆነና ቀለበት እንዳጣለቀ፣ ሁለተኛ ቤት እንደገዛ ብቻ አወራሩ ራሱ ምንም ይሁን ማለት የሆነ የእውነት አይደለም ራሱ ማስታወቂያ ራሱ እየሰራ የነበረው የሆነ የእውነት ወይም የሆነ ነገር እንትር ብሎት ምናምን አይደለም እየሰራ ያለው እና አልሞ ይሄም ሮዚ እንግዲህ ጨክና ሄዳለች። በራሷ ቪዲዮ መታለች። እንዳረገዘችም ተናግራለች ማለት ነው። ሱመያም ደንግጣለች ማለት ነው። ከአሁን በላይ አልከተለውም ብላለች። ሰኢድንም ቢሆን አሁን በላይ እኔ ሰኢድን አልከተልም ብላለች። እንግዲህ ደግሞ መጨረሻውን ማየት ነው። ትከተላለች አትከተልም፣ መጨረሻው ይታያል ማለት ነው። እንደዚህ ከምት ከሚሯሯጡና እንደዚህ ከሚሆኑ ግን ማለት ነው ልጆቻቸውን ባንድ ሆኖ ቢያሳድጉ ባይኔ ማለት ነው። ለምን እንደታቀላችሁ በቃ አሉት አሉት፣ ሮጡ ሮጡ። ምንም እንትር ነገር የለውም ማለት ነውና ልጆቻቸውን ቢይዙ በአንድ ላይ ቢሆኑ ባይኔ ማለት ነው። እስኪ እናንተ ደግሞ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አደርጉኝ፣ ኮሜንት፣ ሰብስክራይብ አድርጉኝ። እመልሳለው ማለት ነው። እመልሳለውኝ ኮሜንት አስቀምጡልኝ፣ ሰብስክራይብ አድርጉኝ። እንግዲህ ሱመያ እንግዲህ ወይ ባልሽን ወይ አላገባሽ ወይ እንዳገባ አልፈቀርሽለት በቃ ከወዳ ከወዲህ እንደ ምንድን ወንዝ ነው ዝም ብሎ ይዋለላል ማለት ነው። አንቺም አንቺም ሌላ ጋር ሲሄድ ከዛ ስታባርሪ ከዛ ስታባርሪ አለ አንቺም ደግሞ ልጆችሽን ይዘሽ ከወዳ ከወዲ እየተንከራተሽ ያለሽ ብቻ ሁሉንም ነገር እሱ ያውቃል አይደለም የሚባለው። በያላችሁበት ሰላማችሁ በዝት ይበልልኝ። በተለይ አገራችንን አላህ ሰላም ያደርግልን፣ ሰላሙን ይመልስልን። መጥፎ ነገሮችን አላህ ከሀገራችን ያንሳልን። ዋናው ሀገር ሰላም ሲሆን ነው። በእያላችሁበት ሰላም ሁኑ። ባይ ባይ